አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና የተከበራችሁ የዛህራ ሙካሌድ ዩቱብ ተከታታዮች፣ ለስላም ሁለ መልካም ከነገ፣ አልሐምዱሊላህ ሰላም ነው ዶችየ። ቪዲዮን ላይክ፣ ሸር፣ ስብስክራይብ እያደረጋችሁ ጀምሩ እና ዛሬ ደግሞ ጀላችው የመጣሁት ሱመያ፣ ጀግናይቱ ሱመያ ስራ አግኝቻለሁኝ ብላለች። አልሐምዱሊላህ ለመጨረሻ ሆነ ሳመርላት። ያው ትናንትና እንደነገርኳችሁ ስራ የለኝም፣ ኢትዮጵያ ሂጅ ብር መጨረሻ እመጥቻለሁኝ። ስራ ደግሞ ያስፈልገኛል። ስራ ደሞ አሁን ላይ የለኝም እና ዱአ አድርጉልኝ። ልጆችን ኢትዮጵያ ጥዬ ለመምጣት ከበደኝ። ስለዚህ ልጆችን እጅ መጥቻለሁኝ። ስራ እያፈላለኩ ነው ብላ ነበረ። ያው ስራ አግኝቻለሁ ብላለች። እንግዲህ መጨረሻውን አላህ ያሳምርላት። ሳይ ድም ይመን መታለች የሚባል ወሬ አለ። እውነቱን እሸት ምን አላውቅም እና እንዲቀልድ የተጀመረ ነገር ምር ሆኖ እዚህ ይደርሳል ብዬ በርግጥ አስቤ ያላቅም ነበርና ሁሉም ለበጎ ነው። እንግዲህ እሷም ደግሞ በዩቱብን በምንም ተፍታፍ እያለች እኛም ላይክ፣ ሸር፣ ሰብስክራይብ እያደረግን ተጎና እንደምንቆም ተስፋ አደርጋለሁኝ። እና አውዶች ይህ ምንድን ነው የምላችሁ፣ ሴትነት በጣም ከባድ ነው። እናትነት ከባድ ነው። አስተዋይ አስተዋይ ሴት መሆን በጣም ከባድ ነው እና ሁን ሱመያ እንደዛ ነው የሆነችው ማለት ነው። ሱመያ እንግዲህ መልካሙን ሁሉ ላንመኝላት አለን ልጆቿና ላይ ያሳድግላት እና ዛሬ ደስ የሚል ቪዲዮ ነው የሰራችው ማለት ነው። ምክንያቱም በቃ ስራ ልጅ ይዞ ስራ በጣም ይከብዳል። ሳ እና ልጅ ይዞ ስራ ይከብዳል። ያም ሆኖ ግን ስራ ማገኘቷ በጣም ደስ የሚል ነገር ነው። መጨረሻውን ያሳምርላት፣ ኸይሩን ነገር ይሻላት ለኛ ሁላ ሁላችንም ሀይደ ነገር ይሻለን። ሰይድ ግን እንዴት ነው እሱ? ምን እውነት ለዩቱብ ብሎ ነው ይህን ሁሉ አንድ ጊዜ። በነገራችን ላይ አንድ ሰው ኮ አንድ ጊዜ መስፈርት ከለቀቀ በቃ ሁሉ ነገር እንትንም ብልሽት ሽት እያለ እየተበላሸ ነው የሚሄደው እየመሰለን፣ ዩቱብ ብርን ስለሚከፍል ምናምን ብቻ ይሁን ቀለጥ የሆነ ቦታ መገኘት የለብንም ምክንያቱም ምንድን ነው እየተስፋፋ እየተስፋፋ ነው የሚሄደው። ዩቱብ የዩቱብ ብር ዩቱብ ምናምን ሊከፍ ከፍ ሊል ይችላል ግን ትክክለኛው ህይወታቸውን እያበላሸው ነው የሚሄደው ትክክለኛው ህይወት ደግሞ ከተበላሸ የዩቱብ ብር ምናምን ምናምን ማፊ ፋይዳ መጀመሪያ ላይ ምንድን ነው መስተካከል ያለበት ትክክለኛው ህይወታቸው መስተካከል አለበት እና ምንላችሁ ፈልጌ ነው አሁን ሰይድ አዩጋ የጀመረው ታሪክ እውነትም ሊሆን ይችላሉ ውሸትም አለው አለም እንግዲህ ያንን እኛ እንግዲህ ምንድን ነው እኛ ታዳሚያኖች የምናየውን ነገር ነው የምንወስነው፣ ማለት ነው እና የምናየውን ነገር እውነት የሆነ ውሸትም ዞሮ በቃ የሚያስጠላ ነገር ነው። ምክንያቱም እሱ ወልዷል። ከልጆቹ ጋር የሆነ ላይፍ ማሳለፍ ከሚስቱ ጋር ላይፍ ማሳለፍ ነው ያለበት፣ እንጂ በዚህ በትልቁ ውጥረት ውስጥ ሆና እሷ እንደዚህ ተጨናንቃ፣ ልጆች እንደዚህ ነው እንደዚህ ነው ብላ እያሰበች እሱ እንደገና ሄዶ ሌላ ስርፋ መዳከር ይባላል የምር በጣም የሚያስጠላ ነገር ነው። ድራማም ሆኖ ደግሞ ድራማም ሆኖ ተመላልሰው በአንድ በቃ ሁሉንም እርግፍ አድርገው ትተው ዩቱብ እነሱ መጀመሪያ ስለን ከሀገር ፊት እነሱ ናቸው ዩቱብን የጀመሩ ስለዚህ አሁን እንደዚያው እንደ ድሮ ዩቱባቸውን ራሱ መቀጠል ይችሉ ነበር ማለት ነው ሁለታቸው ልጆቻቸው ጋር ሁለታቸው ሰይድ መሻለ ቀልጣፋ ነው ጎበዝ ነው ይሄን የዩቱብ ጉዳይ እሱ ነው ከሁሉም ቀርሞ የጀመረው እና እንደዛ እንደዛ እያደረገ ቢቀጥል ባይነኝ እንደኔ ማለት ነው ይህንን ሌላውን ድራማውን ምኑን ቢተወው። ምክንያቱም ምንም አያደርግለትም፣ አያዋጣውም። በቃ ምንም አያደርግለትም። ይሄ እላችኋለሁኝ። ሱመያም እንግዲህ ነታ ደብቅ ያለሁኝ ልጆችን እራሱ አዳና ነው ኢዳና የሚባል አዳና፣ አዳና መሰለኝ በአረበኛ ማቆያ ይባላል። በአማርኛ ልጆችን ማቆያ አድርጌ እኔ ስራ ገባለሁ ምናምን አለች። ሀበሻ መቆያ ራሱ አላስቀምጣቸው፣ ምክንያቱም መቶ ሊወስድብኝ ይችላል። ስለዚህ አረቦች ጋር ነው የማረገዋለች። እና የዚህን ያህል መራራቅ ባይኖር ባይነኝ ምክንያቱም እነዚህ ልጆች ተወልደዋል። ይሄ አጉል የዩቱብ ብር ምናምን በቃ ከባድ ነው። ገንዘብ በእርግጥ ገንዘብ ለማገኘትም ብዙ ነገር ይደረጋል። ግን አንዱን ለማገኘት ብለን ዋናውን ማፍረስ የለብንም ባይ ነኝ ምክንያቱም የዩቱብ ብር ለማገኘት ብለን ትክክለኛው ህይወታችንን ታፈረስ ማፊ ፋይዳ። ተላጥሾ ምንገመልሹ ይባላል በሀገራችን ማለት ነው እና የዩቱብ ብር መጥቶ እስከዚያ ምንድን ነው የሚያደርገው? እሱ አሁን ላይፎን ከልጆቹ ልጆቹ ጋር ማሳለፍ እየቻለ ከሚስቱ ጋር ማሳለፍ እየቻለ ዝም ብሎ ዝብርቅርቅ ባላ ዓለም ውስጥ ከኖረ እሽ፣ ፋይዳ ምኑ ላይ ነው? ምንድን ነው ትርጉሙ? እና ብር ምኮ ከፍቅር ጋር ከቤተሰብ ጋር ሲሆን ነው ማለት። አንድ ሰው ደግሞ ከወለደ በኋላ ደግሞ ቤተሰቦቹ ምንድን ነው ሚስቱና ልጆቹ ናቸው። ካይውልድ በፊት ቤተሰቦቹ ያው ቤተሰቦች ናቸው። ያ ማለት ወልዱን ቤተሰቦቹ እርሳ ምናምን ማለት አይደለም፣ ግን አሁን እነሱ መሻለ ደስ የሚል ነው። አንድ ሰው ተተገባ በኋላ ከዛ ባንድ እየኖሩ ልጆቻቸውን ወልደው እያሳደጉ በጣም ደስ የሚል ህይወት ነበር የሚኖሩት። እና ያው እሱም እንግዲህ ኢትዮጵያ በገባበት ኮሜንቱ ምኑ ምኑ ሞቃ አድርጎት ነው መሰል፣ ያው እንግዲህ መስመር እንደሳተ ነው ብዬ አስባለሁ። ማለት ሚስቱንና ልጁን መተው የለበትም። እንግዲህ እሱም ምን እንደሚል እሱ ግልጽ የሚያደርገው ነገር ይኖር አይኖር አለም እንግዲህ እኔ እሱን ገብቼ ስላላየሁኝ ማለት ነው እላቸዋለሁ። ምክንያቱም አዩ የምትባለው እንግዲህ አዩ እንግዲህ ወጣት ናት ልጅ ናት ምናምን ጥሩ ህይወት ጥሩ ነገር ትመኛለች። ማለት አሁን እሱ ቢሆንም ሆነ ባይሆንም ደግሞ ከእሱ ትንሽ ገንዘብ ሸቀልቀል አርጋ ወደ ሌላው ላሽ ትላለች። እሷ ወጣት ና ችግር የለባትም። ልጅ አልወለደችም።

በቃ እንደዛ ስትል ስናያለኝ እኔ ማለት አሁን በተጣሉት ስሜት በተጣሉት ሰዓት እንደዛ ማለቷ አራሱ ጎበዝ ናት። አንድ ባልና ሚስት ሲጣሉ አብዛኛው ምንድን ነው የምንሰማው እንዲህ አርጎኝ እንዲበድሎኝ እንዲሰርቶኝ ነው እንጂ እንደዚህ ተመሰጋግኖ ስርዓት ባለው መልኩ ሆኖ ምናምን ያው ያው ብዙም አንሰማም ማለት ነው። የእኔ የተበዳደሉትን ነገር ነው። አሁን እሷ ምንድን ነው ያለችው እሱ ልጆችን እንደማይበድላቸው ልጆቹን እንደሚወድ ለልጆቹ ፍቅር እንዳለው አቃለሁኝ፣ ግን የማላውቀው የማን ነው? የእሷን ነው። ምክንያቱም እሷ ታውቃላችሁ፣ ይህ ነገር በተፈጠረ ሰዓት መድኃኒት ተጠጣለሁ ነው የምትለው። ስለዚህ እነዚህ ልጆችም አትይዝም አትይዛቸውም። ሲጀመር አት እንደ እንጀራናት ጎን አትይዝም። አንድ ናት እናት ለመሆን ወይም እንጀራናት ለመሆን ትንሽ በሰል ማለት አለባት። ያኔ ታቅሏም ከሁሉ ነገር መብሰል አለች። ደግሞ አዩ ደግሞ ገና ንጮጭ አይናት። ዝም ብላ ንጮጭ ናት ያኔ እርማዋ ሳይሆን የሆነ የትልቅ አንዳንድ ሰው የትልቅ ትንሽ አለ እና ኔ ከእርሜ አንጻር ሳይሆን የሆነ በቃ እንደዚያ ነው ምትመስል። በቃ በሆነ ነገር ፈጥጥጥጥ ማለት ትወዳለኝ የሆነ ተፈለገች የፈለገችው ነገር እስኪሆንላት ምናምንና እንደዚያ ነገር ስለሆነ ሱመያ ትክክል አድርጋለች ብዬ አስባለሁ። ልጆቿን ይዛ እንደዚህ በቃ ልጆቿ ጋር ጥራ ግራ መብላት ይሻላታል ሰላ ከናፍቆቱም ከሁሉም። እና ናዶች ዛሬ ቪዲዮ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ።